ሰላም ሰላም የተወደዳችሁ ውድ ቤተሰቦቻችን እንዴት ናችሁ ደህና ናችሁ ወይ? እኛ በጣም ደህና ነን። አንቺ ራስሽ እንዳታቀጥ። ዛሬ እንግዳ አለን እንግዳ። እንዴት ናችሁ ቤተሰብ ደህና ናችሁ ወይ? ሰላም ናችሁልን። ውድ የናና ፋሚሊ ቤተሰቦች ሁሉ ሰላም ነው። ዛሬ በነገራችሁ ላይ የሸዋል የመጨረሻው ጾም ነው እና እኛ ጋር ደግሞ የሆነ ፕሮግራም ነበረ ሚኪ። እኔ ቤቴ ነው በነገራችሁ ላይ አያ አያ አስኪ አስኪ ይበላ እንካ ማያስክ ዝንቦችንም አባላች ያ ሻይ ሻይ አለ ኬኔቶ አለ ያ እንደምታዩት እና ኬኔቶ አለ፣ ሻይ አለ፣ እንደገና ደግሞ ምግብ አለ ሲቀጥል እኛ በልተናል። ከበላን በኋላ ነው የቀረጽን ያለ ነው እና አሁን ደግሞ የሻይ ፕሮግራማችን ላይ ስለ አብርሽ ሁላችሁም የምታውቁት ነውና ደስ የሚል ሙድ ውስጥ አይደለም ያለው። ለዛ አሁን እሽን ወይ እንደዚህ ጠቃ በል። እሺ እና አብርሽ ያለበትን ሙድ ምናምን እኔም እንደ እናንተ እያየሁኝ ያለሁትኝ ሚዲያ ላይ ነው። ቲሸርት ከመቅደድ ደረጃ ምናምን ነገር ደርሷል እና እና ለምን ትተኸው መጣህ ብዬ ተቆጥቼው ነው። እኔ አሁን እዚህ እናንተ ፊት ለፊት ላይ የመጣ ነው። እኔ ራሴ እዛ ሰው እኮ ይክሩ የምን እንደምታስበው ያለሆነ ግን አልተኛም፣ በቃ ጭንቀት ውስጥ ነው ሆኖ እኮ ለምን ይሄ ይሆናል ነው የምልህ። እና አንቺ ጋር ታዲያ እየጠራሁት ነው፣ እና አሁን እየመጣ ነው መንገድ ላይ። እና ቢያንስ እንኳን እና ከተማ እና እዚህ እንዲመጣ ነግሬው ያለው ይድረሳ ይድረስ አላውቅም እስካሁን ድረስ ይደርስ ይደውልኛል። ለምን አንተ እዚያ ማስተካከል አልቻልኩም ከአቅሜ በላይ ሆነ። ቤተሰብ ራሱ ያውቃሉ። በቃ እኔ አብሬው የተጨነቁ በቃ ሁሉንም ነገር ማሽ ትላንትና ደውዬ ለእትዬው አናግሬያለሁ። ያው ደህና እንደሆነች እና በዚሁ ደቀን ውስጥ እንደመጣ ነበር የነገረችን እና እስካሁን ምንም አዲስ ነገር የለም። ነገ ነው የሚመጣው ዛሬ መጣች አይመስለኝም። ቤተሰብ ኦኬ። እና በጾሙም ፈቺ ምናምን በሸዋሉም የነበረው ሚኪ ነው፣ ጾሙም ላይ የነበረው ሚኪ ነው። ባለፈው ብቻ ጀሙ ጋር ተገናኘን እኔና አብርሽ እንጂ በጣም ተራርቀን ያለ ነው እና ሁሌ ስንጠራው ምናምን ነገር አልተመቸኝም ምናምን ነገር ነው የሚለው እና አሁን ግን እስኪ ይመጣል እንዳለው ማለት ነው ከዛን አሬ መጣ፣ ምን ይሁን እንደሚፈጠር እኔ ግን ይቅርታ አርግልኝና በጣም ተቆጥቼ ነው የምናገረው፣ ማለት ነው ማለት ታመመች ምናምን በሚል ብቻ እንደዚህ ቲሸርት እስከ መቅደድ እስከ መጣው እስከ ማበድ ምናምን፣ ለምን እኔ ለምን እንደዛ እንደሚሆነው ማለት ነው። የምሬን ነው እኔ ልጅ እንዴ ሳፈቅራት አይቀርም ገባ። እኔ አላውቅም ያ ነገር የደበቀ ነው ይሆናልም፣ ያ ነገር ድጋሚ አይደለም። እኔ ግን በጣም ነው እናንተ ፊት ለፊት ነው የማፋጠጠው፣ ያፈቅራታል ይወዳታል ምናምን፣ እውነቱን መናገር አለበት። ሁን ምናምን ደግሞ ግልጽ መናገር አለበት፣ እንደኛ የሚያስብ ከሆነ እንደ እህት ላለኛ ሆነ። ሰው ግን እንደዛ ቢያስብ እንደኛ ቢያንስ መረጋጋት አለበት። እሱ እኮ በቃ እኔ በእኔ ምክንያት ነው ምናምን እያለ ብዙ ነገር ውስጥ ገባ። እኔ ይሄ ነገር አላውቅም፣ ያ ፍቅራት ያ ፍቅራትም አላቅመዋለን። ግን ጠይቂው፣ እኔ እንደውም ማወቅ እፈልጋለሁ። ምክንያቱ እሱ ከሆነ በቃ ያለውን ነገር እኛም ምንም ማድረግ አንችልም፣ ግን እሱ ካልሆነ

አይደለም እንዳሳለ ቢኖር ምናምን ነገር ታወራው ነበርና፣ ቤተሰብ እሱ ሲመጣ እንገናኛለን። ያፈቅራታል አያፈቅራትም የሚለውን ሁሉንም ነገር ከሱ ከራሱ አንደበት የምንሰማ ይሆናል ማለት ነው። አብራችሁን የትም እንዳትሄዱ። እስከዛ ድረስ ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መጣ እንዴ? ድምጽ እየሰማሁ። እሱ እሱ ነው እሱ ነው። በቃ ሲመጣ አቢቲ፣ ግባ በለው፣ ግባ በለው የምሬን ነው። አይ በቃ፣ አንቺ እንኳን ምከል ቢያንስ። እኔ ከአቀሜ በላይ ስለሆነ ማዘር ራሱ ቢቆጡ ታሪፍ ነው ወይ? ና ቁጭ በል።

ሰላም፣ ሰላም ቤተሰብ። ያንተ ጉዳይ ሚዲያ ላይ የወጣ ስለሆነ ምናምን ነገር እኛም በሚዲያ መጣ። ምናለ ለረመዳን ምናምን ነገር አልመጣህም ለኢድ ምናምን አልመጣህም ምንም አይነት ነገር ነግሬሻለሁ ምናምን አትበል አረ ሰበበኛ ብቻ አይደለም አንተ ተው እየተጫማ ሰው ደግሞ አይቀርም እኮ እኔ ኦዲዬንስ ፊት ለፊት ልጠይቅ ይኸው ኦዲዬንስ ፊት ለፊት ልጠይቅ ኦዲንስ ፊት ለፊት ተጠየቀ። ሰላምን ታፈቅራታለህ? አዎ ወይ አይ። ብቻ ምን ማለት ነው ጥያቄ ምናምን ነገር አትበል። ወይ አንድ ማላቆ ጉዳይ ስለሆነና ነገሩ በኔ ምክንያት እንደሆነ ብዙ ጊዜ አሁን አጭር ጥያቄ፣ ታፈቅራት ፍቅራት አለ፣ አታፈቅራትም? ፍቅር በእናንተ አልተጀመረም፣ መውደድ በእናንተ አልተጀመረም። አሁን በእናንተ ምን ምን ነው? ማለት እሷ እንደ ምናምን እኮ አይደለም፣ ግን አንተ እዛ ደረጃ ላይ እሺ፣ ምንድነው ያደረሰ ያደረሰህ ካሉ ድርቀት ሳይ የሆነ በኔ ሰበብም ሰበብ አንተ አትጫ ማለቅ። እናትህ ብትታመም እንደዚህ የት ውሳኔን አትወስንም፣ ግን ለሴት ብለን እንደዚህ ሸርት መግደድ ምናምን የትኛውም ሰው ይታመማል፣ የሚጠረጥሩት አይደለም፣ መታመም ይታመማል። ግን ደሞ የቅርብሽ ሰውና ከጎንሽ ትናንትና ደህና የሆነች ልጅ ዛሬ እንዲህ እንዲህ ብሎ ሲነግረኝ ምን ልበልሽ? እኔ ከአንተ በላይ አልጨነቅም ነበር እኔ

በቃ ለዛ ለዛ ነው ግን እውነቱን ተናግራ አንተ የመሸበት ማደር ጥሩ ነው። ምንድነው እኔ ቤተሰብ ሰላምን ያፈቅራታል ነገር

ቤተሰብ ፊት ለፊት የማይባል ነገር አንተ ነው። አይ ይቅርታ አድርጊልኝ። ምግብ ላይ ግን ደግሞ በአንድ በኩል በኩል መሆን ያለበትና የሌለበት ነገር ባትለቁ ደስ ይለኛል። አንደኛ

አይ፣ አንዴ ቆይ። የእኛ ጉዳይ ነው እናቴ። መተ እሺ እናቴ። እና በቃ ማወጣጣ ስላለብህ ና። ማወጣጣስ ካለብን አንተ ነው ትዳለም ነገር

ለሌላ ነገር እኮ አይደለም። ከዚህ ሙድ ምናምን እንዲወጣ ነው። ያው ዞሮ ዞሮ ይሄንን ቪዲዮ ምናምን ማየት አይቀርም። በቃ ከአንተ ጋር ፊት ፍጠሩ። አሁን ሌላ ታሪክ ውስጥ ምናምን መግባት ነው። እዚህ ጋር ምናምን እውነት ነው አብርሽ፣ እንዲህ ቤት ምናምን ነገር መጥ እንደዚህ ምናምን እኔ ማክበር አለብህ። ምግብ እዚህ ጋር ቀርቦ ምናምን እንዲህ ተጣልታችሁ ምናምን መሄድ አልነበረብም። እሺ፣ ስህተት ነው በእርግጥ አንተም በጣም እኮን ያጠፋው። እንዴት ነው ወዳት አላ ፍቅራት አላ ምናምን ሳይለ አለኝ ብለክ ምን ነው ይያለው ራሱን ይነቅላል። እኔ እኮ እውነት ያለክ ነው ስላማን ብቻ ነው እንደዚህ ራሱን ለእንት የሚያደርገው እኮ ነገረኝ ብለክ ማውራት እኮ ነው። አንተ ጥፋቱ ነው ማለ በቃ እኔ ማሳውጣ ያወጣጣው ለጊዜ ነው። እንደዚህ አንተም ችግር አለብህና፣ ወዲን ሰላምን እንፈጥራለን ብለን ነበረ በማናውቀው ጉዳይ ምናምን የሆነ ችግር ተፈጥሯልና እስኪ ዱአና ጸሎት አድርጉላችሁ። እንወዳችኋለን፣ እናከብራችኋለን። ሰላማችሁ ይብዛልን። ውይ እኔ ምን እንደማደርግ አላውቅም፣ ወላሂ እማቲ በረዷል። ምን በጥፊ ነው የተመታው? ወንድ አይደለ? በረዶ ደግመ ነበር። ብቻ ሲያናድድ ይበጥ እበጥ እኔ ውሻ አድርጌ ምናምን አስወጣ ነበረ ከዚህ ቤት። ግን አይደለ ችግር የለውም አይደረግም፣ መደረግ ስላለበት እናንተ የምትሆኑት ያ ሚኪ ከኔ ጋርም እንደተጣላቁ ከኔ ጋርም እንደተጣላ ቁጠረ። በጣም ውሻ ነ። እሺ፣ ቤተሰብ በቃቸው።